የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ወደ ዋሽንግተን ያቀኑት ከትናንት በስቲያ ነበር። በዚያ በሚኖራቸውም ቆይታ የቢሊየን ዶላሮች የስትራቴጂካዊ ስምምነቶች ሊኖሩ እንደሚችሉ ቀድሞም ተገምቶ ነበር የሆነውም ይኸው ነው። በአሜሪካና በአውስትራሊያ መካከል ብርቅዬ ማዕድናትን ጨምሮም ስትራቴጂካዊ የሆኑ የኢኮኖሚ ስምምነቶች ተፈጽመዋል። ሁለቱ ሀገራት በድምሩ እስከ 8.5 ቢሊዮን ዶላር የሚገመቱ ፕሮጀክቶችን ያካተተም ወሳኝ የሆኑ የመደበኛ ማዕድናትና የብርቅዬ ማዕድናት ስምምነት መፈራረማቸውን ጠቅላይ ሚኒስትር አንቶኒ አልባኔዝና አስተናጋጃቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋራ በይፋ ተናግረዋል። በሁለቱም መሪዎች በኩል እንደተነገረው ከሆነም ይህ የ8.5 ቢሊዮን ዶላር የኢኮኖሚ ስምምነት በሁለትዮሽ ግንኙነታቸው በኩል ዘርፈ ብዙ ግንኙነቶችን የሚያሳድግ እንደሆነም ጭምር ነው የተነገረውም። ጠቅላይ ሚኒስትር አልባኔዝ ሀገራቸው ከአሜሪካ ጋር ያላትን ግንኙነትና ወደፊትም አሁን ካለውም ለማሻሻል በአሜሪካ በኩል ያለውን ቁርጠኝነትም አድንቀዋል። ግንኙነቱን የበለጠ ለማሻሻል ሁሉንም አጋጣሚዎች መጠቀማችንን እንቀጥላለን የለንም ሲሉ ተናግረዋል። በወሳኝ ማዕድናትና ራይር አርዝ ሲሉ በሚጠሯቸው ብርቅዬ ማዕድናት ላይም የተደረሰውን ስምምነት የሁለቱን ሀገራት ግንኙነት ይበልጥ ወደ ላቀ ደረጃ እያሳደገው እንደሆነም ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር አልባኔዚ ይፋ እንዳደረጉት ከሆነም ይህ ስምምነት ካካተታቸው ነጥቦች መካከል ሁለቱም ወገኖች ማለትም አውስትራሊያና አሜሪካ በሚቀጥሉት ስድስት ወራት ውስጥ ወዲያውኑ ለሚጀመሩ ፕሮጀክቶች አንድ ቢሊዮን ዶላር በጋራ ያዋጣሉ። የሁለቱን መሪዎች ማጠቃለያ ሪፖርት ተንተርሰው የወጡ ዜናዎች እንደሚያመላክቱት ከሆነም በሁለቱ ሀገራት ስምምነት መሰረት የሚጀመሩት ፕሮጀክቶች በሶስት ምድቦች የተከፋፈሉ ናቸው። እነዚህም የጋራ ኢንቨስትመንቶች ማለትም ጆይንት ቬንቸር በአውስትራሊያ ውስጥ በአሜሪካ የሚመሩ ኢንቨስትመንቶችና በራሳቸው በአውስትራሊያውያን የሚመሩ ፕሮጀክቶችን ያጠቃልላል። ጠቅላይ ሚኒስትር አልባኒዝ ጥረቱ ካምቤራ የወደፊት ሜድ ኢን አውስትራሊያ እቅድ አካል ነው ብለዋል። ከዚህም በተጨማሪም የአቅርቦት ሰንሰለቶችን ለማጠናከርና ጥሬ ዕቃዎችን ወደ ውጭ ከመላክ ይልቅ በማቀነባበር እሴት ጨምሮ ወደ ዓለም ገበያ መላክን ያካተተ ነው ብለዋል። ዋይት ሀውስ በበኩሉም ሁለቱ መንግስታት በሚቀጥሉት ስድስት ወራት ውስጥ ብቻ ከሶስት ቢሊዮን ዶላር በላይ ወሳኝ በሆኑ የማዕድን ፕሮጀክቶች ላይ ሟለን ዋይን ለማፍሰስ ማቀዳቸውንና በአጠቃላይም 53 ቢሊዮን ዶላር የሚገመት ሀብት ለማንቀሳቀስ ታቅዷል ተብሏል። የአሜሪካ ኤግዚም ባንክ ከ22 ቢሊዮን ዶላር በላይ ፋይናንስ ያቀርባል። ይህም አምስት ቢሊዮን ዶላር አጠቃላይ ኢንቨስትመንትን ወደ አቅርቦት ሰንሰለቱ በአስተማማኝነት እንዲከፈት የሚያደርግ ነው። ከዋይት ሐውስ የወጣው መረጃ በተጨማሪ እንዳብራራው ከሆነ የአሜሪካ መከላከያ በአውስትራሊያ ውስጥ በአመት አንድ መቶ ቶን ጋሊየም ማጣራት የሚችል ፕሮጀክት ለመገንባት የገንዘብ ድጋፍ ያደርጋል። የመከላከያ ትብብር ስምምነቱ አውስትራሊያ ለአሜሪካ 1.2 ቢሊዮን ዶላር በመክፈል የውሃ ውስጥ ሰው አልባ ተሽከርካሪዎችንና እንደዚሁም 2.6 ቢሊዮን ዶላር በመክፈል ወታደራዊ አፓቼ ሄሊኮፕተሮችን ለመግዛት ስምምነት ላይ መድረሷ ከዋይታውስ በኩል ይፋ ሆኗል። ካምቤራ ሊገባደድ ሁለት ወራት ብቻ በቀሩት በዚህ የአውሮፓውያን ዓመት የአሜሪካን የባህር ሰርጓጅ ኢንዱስትሪ አቅምን ለማስፋፋት አንድ ቢሊዮን ዶላር ድጋፍ እንደምታደርግም ይፋ ሆኗል። ከዚህ በተጨማሪም ናሳ እና የአውስትራሊያ የጠፈር ኤጀንሲ የማዕቀፍ ስምምነትን የተፈራረሙ ሲሆን የትብብር ስምምነቶቹም ጨረቃን እስከ ማሰስ ድረስ የሚዘልቅ ነው ተብሏል። ሁለቱም ሀገራት በአርቲፊሻል ኢንቴልጀንስ፣ ኳንተም ኮምፒውተር እና ሌሎች ወሳኝ ቴክኖሎጂዎች ላይ ያተኮሩም ስምምነቶችንም በተጨማሪነት ለማዘጋጀት ተስማምተዋል። ከሌሎች ሀገራት አንጻር ሲታይም አውስትራሊያ ወደ አሜሪካ ከምታስገባቸው ምርቶች በትራምፕ አስተዳደር የተጣ የተገለባት ታሪፍ በአንጻራዊነት አነስተኛ ነው ማለት ይቻላል። ከአውስትራሊያ ወደ አሜሪካ የሚገቡ ምርቶች የተጣለባቸው ታሪፍ በጥቅል አስር በመቶ ብቻ ነውና። ይሁንናም አውስትራሊያ ከአሜሪካ ጋር ያላትን ግንኙነት ለማጠናከር የዚህን ያህል ወገቧን እንደ ማጥበቋም ከቻይና ጋር ያላትን ግንኙነት ለማላላት ውጥን የላትም። ምክንያቱም የአውስትራሊያ ኢኮኖሚም ከቻይና ከፍተኛ ጥቅም እያገኘ መሆኑን ጠቅላይ ሚኒስትር አልባኔዝን ጨምሮ በይፋ በግልጽ እየተናገሩ ነውና። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ወደ ዋሽንግተን ባቀኑበት ወቅት የገንዘብ ሚኒስትራቸው ጂም ካልመር እንደተናገሩት ቻይና ኢኮኖሚ በአውስትራሊያ ኢኮኖሚ ውስጥ ከነተግዳሮቶቹም ቢሆን ከፍተኛ ጠቀሜታ እየሰጠና ለአውስትራሊያ የኢኮኖሚ እድገትና ልማትም ከፍተኛ አበርክቶ ያለው ነው። አውስትራሊያ ከቻይና ጋር ያላት ግንኙነት እንደተጠበቀ ሆኖም ከፕሬዚዳንት ዶናልድ ትራምፕ አስተዳደርም ጋር በሁለትዮሽ መጠቃቀም ላይ ያተው ተኮረ ግንኙነትን ማጠናከር እንደምትፈልግ ነው የአውስትራሊያው የገንዘብ ሚኒስትር የተናገሩት። ሚኒስትሩ ጂም ካልመር ከብሉምበርግ ጋር በነበራቸው ቆይታ አውስትራሊያና አሜሪካ እጅግ ስትራቴጂክ የሆኑ ማዕድናትን በእንግሊዘኛውም ሬር አርዝ ሚነራልስ የሚባሉትን ተደራሽነቱን በማሳደግ ቻይና በእነዚህ ማዕድናት ላይ በዓለም ገበያ ውስጥ ያላትን የበላይነት የአቅርቦት ሰንሰለት ለመቆጣጠር የሚያስችል ስምምነት መፈራረማቸውንም ይፋ አድርገዋል። ቢሆንም ካምቤራ ከቤይዥንግ ጋር ያላትን ግንኙነት ፈጽሞ እንደማታላላው ሚኒስትሩ ይፋ አድርገዋል። ይህም ማለት አውስትራሊያ ከአሜሪካ ጋር ያላትን ግንኙነት ይበልጥ የማጠናከሯን ያህል ቻይና ለአውስትራሊያ ኢኮኖሚ ያላትን እጅግ አስፈላጊነትም አትክድም።